እሺ፣ ብሉ የሚል አካውንት ይሰማል። አቤት ፈለገ፣ አለሁ። እግዚአብሔር ይመስገን። በስመ አብ። ብሉ በሚለው ብንይዘው ምናልባት ብሉ ምንድን ነው ወይ ማለት ችግር አለው። ያው የአካውንቱ ውይይቱ ላይ ትኩረት ብናደርግ፣ ብሉ ምንድን ነው? ብሉ ምንድን ነው? አጀስት ደስ ስለሚለኝ ከለሩ ለዛ ነው ምትነ አሁን ሰማያዊ ሰማያዊ እያለን ቀለም እየጠራን የካዲስ ቀለም ደስ አለኝ በለኝ፣ ችግር የለውም ደስ አለኝ በለኝ። ወንድም ለምን ትክክለኛ ስመናት ነገር ነው። ምን ነው ችግር? አይ ፐርሰናል ነው ብዬ ነው። ግዴታ ከሆነ ችግር የለውም ማለት እኔ ግን ችግር የለውም ወንድማችን ላሱ ችግር የለ። እሺ ወንድማችን እንኳን ደና መጣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብዬ አምናለሁ ብለህ አንድ ቁጥር ጽፋ ያለናል ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት ምንድን ነው ትምህርቱን አሳለን እሺ አመሰግናለሁ ስለሰጣችሁኝ እድል ያው ሁላችንም እንደምናውቀው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነገረ ድነት ላይ በተመለከተ የሚሰጥ አስተምሮ አለ ዋና ትምህርት ማለት ነው። ለምሳሌ ከዛ ውስጥ አንደኛው እምነት ነው። ከዛ ጥምቀት ነው። ከዛ ቅዱስ ቁርባንን መውሰድ ነው። ከዛ ደግሞ ሜሮንን መውሰድ ነው። ከዛ መልካም ስራ መስራት እና እስከ መጨረሻ መጽናት ነው። እነዚህ ላይ ጥያቄዎች አሉኝ። ከመጀመሪያው ለመጀመር እምነት ላይ ያመነ የተጠመቀ ይድናል። ጥያቄ አይደለም፣ እንታቀርበ ኢንቫይት ያደረግነው ሀሳቡ ግልጽ ሆነልን። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብለህ ፕሩፍ እንድታደርግ ነው። ከዛ እኛ ደግሞ መጽሐፍ ቅዱስ እንደሆነ እንድናረጋገጥ ነው እንጂ ጥያቄና መልስ አደለም ላይፍ ስቶሪ መርሃ ግብሩ ሰው አንተ ምንድን ነው የምታደርገው? የኦርቶዶክስ ቤተክርስቲያን ለምሳሌ በሳልቬሽን በነገረ ድኅነት ዙሪያ ያላት ትምህርት ፈጽሞ ከመጽሐፍ ቅዱስ ውጭ ነው፣ ከመጽሐፍ ቅዱስ ውጭ ነው ካልከ ምን ብለን የምናሰሙት ትምህርት ከመጽሐፍ ቅዱስ ውጭ እሱም በመጽሐፍ ቅዱስ የማስረጃ ታሳየናል ስተትነ እኛ ደግሞ መጽሐፍ ምናልባት ከሆነ ይቅርታ ገባኝ ገባኝ። ስሳስቼ ከሆነ ይቅርታ። ለመናገር የፈለግኩት ምንድን ነው የህፃናት ጥምቀት ላይ ያላት አስተምሮ ትክክል ነው ብዬ አላምንም እና እናንተ ደግሞ በዚህ ላይ እንድትመልሱልኝ ነው ነው ጥያቄ። የመጀመሪያ ጥያቄ ነው ወንድም። የአሁንም ጥያቄ አይደለም አሁንም ነገሮቹን ግልጽ እንዳደርግልህ የምንናገራቸውን ነገሮች በመስመር አንድ ቁጥር ስጽፍም ቸኩለ ከመጻፈ በፊት ነገሮችን ብታደም ተጥሮም ጥያቄና መልስ መራ ግብር አይደለም አሁን ያለን አንተ ጥያቄ ጠይቀ እኛ መልስ ሰተን ምናምን አይደለ። የምንለያየው ትልቁ የዚህ ላይቭ ስትሪም ዓላማ ፕሮቴስታንት የሆኑ ሰዎች ያለምንም መጽሐፍ ቅዱስ የመሰረት ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ይላሉ ሰው። እኔ ማሳየት የምፈልገው ምንድን ነው እያንዳንዱ ፕሮቴስታንት የሆነ ሰው መጽሐፍ ቅዱስ የመሰረት ሳይኖረው ምን አይነት መሰረት መጽሐፍ ቅዱስ የመሰረት ሳይኖረው ቤተክርስቲያን እንደሚተጅ ለማሳየት ነው የምፈልገው። ስለዚህ የግድ በዛ መስመር ነው የምንጓዘው እናንተ ለምሳሌ በነገረ ድነ ዙሪያ ይህ ትምህርት ከመጽሐፍ ቅዱስ ውጭ ነው ስትል፣ ከመጽሐፍ ቅዱስ ውጭ ለመሆኑ መጽሐፍ ቅዱስን ጠቅሰ ማስረጃ ሳይተ ነው ምንቀጥለው። ወንድማችን ትንሽ ችግር የለም፣ አሁንም ለማስተካከል ያመነ የተጠመቀ ይድናል ይላል፣ ህጻናት ደግሞ ሳያምኑ ነው የሚጠመቁት። ይህ አስተምሮ እንዴት ይታያል? ምናልባት ግልጽ ነኝ። ያው ጥያቄ ነው፣ ሆኖም እየጠየቅን ያለው ወንድሜ የህፃናት ጥምቀት መጽሐፍ ቅዱስ አይደለም ብለህ ታምናለህ? አይደለ አይደለ? ወንድማችን መጽሐፍ ቅዱሴ እንዳልሆነ ፕሩፍ አደርግልን። የመጽሐፍ ቅዱስ ማስረጃ ታመጣና ህጻናት ፈጽሞ ጥምቀትን መጠመቅ እንደሌለባቸው ኦኬ፣ ገና ህፃን ሆኖ ማለት ነው አምነው ከዛ በኋላ መጠመቅ እንዳለባቸው ከህፃናት ጋር ተያይዞ ያለህን ሃሳብ የሚያንጸባርቅ አንድ የመጽሐፍ ቅዱስ ጥቅስ ጥቀስልናለን። ከዛ በኋላ እኛ ደግሞ እናስረዳለን። ተወዳጆች በጣም ይቅርታ ዛሬ ጨጓራይን ስለታመምኩኝ ነው ትንሽ ፊቴን ከስከስ ያደረኩት። በጣም ይቅርታ እና ወንድማቸው በዛ መልክ ቀጥል። ሌሎችም ደግሞ የምታነሳቸው ትምህርቶች ሲኖሩ፣ ለምሳሌ ይሄን ሀሳብ ስንጨርሰው ሌሎችም፣ አይ ለምሳሌ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ስትለን ከመጽሐፍ ቅዱስ ውጭ እንደሆነ ፕሩፍ ታደርግልንና እኛ ደግሞ መጽሐፍ ቅዱስ እንደሆነ እናሳያለን። እዮብ ቀጥል። ይሰማል፣ ይሰማል። እዮ ባለ ፈጠላኝ እንዴ! ቀጥሉ ከብሉ። እሺ አልሰማውም ነበር ሀሳቡ፣ እና ቀጥሉ ወንድማችን አመሰግናለሁ እዮ የእኔ ጥያቄ ምንድን ነው? መጽሐፍ ቅዱስ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ቤተ ክርስቲያኒቷ አስተምሮ ደግሞ ህጻናት ይጠመቃሉ ሳያምኑ። ያመነ ስለሚል ቀድሞ ያስቀመጠው ያመነ የሚለውን ስለሆነ ህጻናት የቱ ጋር አምነው ነው ተጠመቁ ብለን ይህንን እምነት የምንይዘው ነው? የመጀመሪያ ጥያቄ ህጻናት አያምኑም። ያንተ ሀሳብ አይደለ የሚላል አለ ሮሜ ምዕራፍ 10 ቁጥር አስራ ሰባት ላይ ያልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ስለሚል ሰው የሚያምነው የእግዚአብሔርን ቃል ሲሰማ ነው። የእግዚአብሔር ቃል ደግሞ የሚሰማው በተላኩ ሰባኪዎች ነው። ህጻናት ደግሞ ምን አይነት ትምህርት ሰምተው ነው ያመኑት? ነው የእኔ ጥያቄ። ካመኑ በኋላ ነው የሚጠመቁት ስለሚባል ማለት ነው። በጣም ጥሩ ስለዚህ ስለዚህ ካመኑ በኋላ ባይዘ እንትኑን ያነሳቸውን እየተቃረንኩ አይደለም፣ አንዳንድ ሀሳቦችን ሁሉንም እየተቃረንኩ አይደለም ለማለት ነው። መስማማበት ይኖራል እነግርሀለሁ። እሱን ምንድን ነው ያላም እምነት ጥምቀት የሚለውን እስኪ አንዱን ጥቅስ ንገረኝ ሮሜ አምኖ መጠመቅ ላይ ምን ይላል? የዓላም ሰዎች የሚያምኑት ተሰብከብ ነው ተሰብከብ አሀ ያኛው ኦኬ፣ ማርቆስ አስራ ስድስት አስራ ስድስት መጠመቅ አለባቸው የሚለው ማርቆስ አስራ ስድስት አስራ ስድስት ያመነ የተቀመሽ። እሺ፣ ጥሩ ጥሩ ሀሳብ ማርቆስ አስራ ስድስት ያመነ የተጠመቀ ይድናል ይላል። ቀጥሎ ያለው ምንድን ነው? ያላመነ ግን ይፈረድበታል። ስለዚህ ህጻናት ይፈረድባቸዋል። ህፃናት አይፈረድባቸውም እንዴ? ለምን? አንደኛ አያምኑም ብለኸኛል። ሁለተኛ ደግሞ መጽሐፉ የሚለው ያላመነ ይፈረድበታል ነው። ማያምኑ ከሆነና የማያምን የሚፈረድበት ከሆነ ህጻናት ለምን አይፈረድባቸውም? እሱ ሌላ ትምህርት ነው። የእኔ ጥያቄ ግን ያመኑት ናቸው የሚጠመቁት ነው። እሱ ሌላ ትምህርት ነዋ። የህጻናት ጉዳይን በተመለከተ ሌላ ትምህርት ነው። የጠየቀኝ ህፃናትን እኮ ነው። ህፃናት ለምን ይጠመቃሉ? ለድህነት ለምን ይጠመቃሉ? አንተ ያነሳው ሀሳብ ራሱ ነዋ፣ አመጣውለ ለምን አንተ ጋር ሲመጣ ሌላ ይሆናል? ህፃናቱ አያምኑም ብለኸኛል። ያላመነ ደግሞ ይፈረድበታል ብሏል መጽሐፍ ቅዱስ። ወይ ይፈረድባቸዋለሁ። ኔ ጥያቄ ህፃናትን በተመለከተ ያለው ትምህርትና ያመነ ሰው ነው የሚጠመቀው የሚለው ነገር እንዴት እንደተገናኘ አላውቅም። አንተ እኮ ነው ያገናኘው። ገና ሲጀምር ምን ብለ መሰለ የጠየከኝ መጽሐፍ የሚለው ያመነ የተጠመቀ ይድናል ነው፣ የኦርቶዶክስ ቤተክርስቲያን ደግሞ ህጻናትን ታጠምቃለች፣ ህጻናት አያምኑም፣ ይሄ እንዴት ይታያል? ይሄን ከመጽሐፍ ቅዱስ አንጣና አሳየኝ አልከኝ። እኔም ደግሞ ምን አልኩ? ህጻናት አያምኑም ብ አልኩ። አዎ አያምኑም። ማስረጃ ብለ ሮሜን ጠቀስክልኝና ካላመኑስ? ማነው ካልሰሙስ? እንዴት ያምናሉ ለመስማት ደግሞ ሰባኪ ያስፈልጋል። አልከኝ፣ ልክ ነህ አሉኝ። ትስማማለህ? ያልኩት ሀሳብ ይሄ ነው። አዎ ለማመን መጀመሪያ መሰበክ አለበት። ለመሰበክ ደግሞ የሚሰብከው የተላከ መሆን አለበት። ትስማማለህ ይሄ ከዛ? እኔ ምን ብዬ ጠየቅኩ? እምነት ማነው እምነት ከዛ ጥምቀት ብሎ ያዘዘውን ጥቅስ ንገረኝ አልኩ። ይህንንም ፈልጌው ነው ጠቅስልኝ። ማርቆስ አስራ ስድስትን ነበረ እሱንም ስጠቅስልኝ ምን አይነት ሀሳብ አነሳሁልህ? ያመነ የተጠመቀ ይድናል ይላል ስትለኝ፣ አዎ። ቀጥሎ ያለው ሀሳብ ምንድን ነው ስል፣ ያላመነ ይፈረድበታል የሚል ነው አልከኝ። ህጻናት አያምኑም ብልህኛል። ስለዚህ ይፈረድባቸዋል ወይ ስል፣ አይፈረድባቸውም አልከኝ። ለምን አልኩ። አሁን ሌላ ጥያቄ ነው አልከኝ። ሌላ ጥያቄ አይደለም ስጀምር፣ ህጻናት ብለን የጀመርከው እኔም ስጠይቅህ እዛው ህጻናት ላይ ነው የጠየቅኩ ሶ ወንድማችን የለውም እንዲህ ሰዎች ይቅርታ ይቅርታ ሚልቱን አልከፈትኩትም ነበረ እሺ እሺ ሊቀጥል አዎ መልስልኝ ብ አዎ ህጻናትን በተመለከተ ሌላ ትምህርት ነው ያልኩ ምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ህጻናት ወደ እኔ ይመጡ ዘንድ አትከልክሏቸው ስለሚል ህጻናትን በተመለከተ ኤክሴፕሽናል ኢሹ ነው የተለየ ምክንያት ነው ያለው ሁሉም ቦታ ላይ ለምሳሌ ማቴዎስ ሀያ ስምንትም ላይ ስንሄድ አጥምቋቸው፣ አስተምሯቸውና አጥምቋቸው ነው የሚለው። ስለዚህ ህጻናት የቱ ጋር ነው የሚማሩት ነው የእኔ ጥያቄ። የህጻናት ትምህርት በተመለከተ ኤክሴፕሽናል ኬዝ ነው እሱ። እሺ የህጻናት ትምህርት ኤክሴፕሽናል ኬዝ ነው አልክ እና እኔ ስጠይቅ የህፃናቱን አይ ይሄ እኮ ያነሳሁት ሀሳብ አይደለም ብለህ ነበረ። ያነሳው ሀሳብ መሆኑን ራስ መሰካ ያርቅ ማለት ነው። ጥሩ ነው። የህፃናት ሀሳብ ኤክሰፕሽናል ነው ብለህ ነው። ጥምቀቱ ማነው? እምነቱ ነው ኤክሰፕሽናል የሆነው? አይደለም? አቤት፣ ጥምቀቱ ሳይሆን የህፃናት ኢሹ ኢሹ ራሱ። ህፃናት በተመለከተ ወደ መንግስት ሰማያት ነው የሚገቡት ወይም አይደለም? ከጥምቀት ጋርም አናገናኛቸውም፣ ከእምነት ጋርም አናገናኛቸውም፣ ከመልካም ስራም ጋርም አናገናኛቸውም፣ ከቅዱስ ቁርባን ጋርም አናገናኛቸውም። የእነሱ ስፔሻል ኬዝ ነው። መጽሐፍ ቅዱስ ሌላ አስተምሮ አለው እሱ። የትም ቦታ ላይ ህጻናት ቅዱስ ቁርባን ሲወስዱ አናይም፣ ህጻናት መልካም ስራ ሲጠበቅባቸው አናይም። እንዲህ አናይም ሳይሆን ያላየናቸው ብዙ የምናምናቸው ነገሮች አሉ አናይም የሚለው ፈጽሞ ልክ ሀሳብ አይደለም። ይህን ቅድምም ተናግሬዋለሁኝ። ይሄ አካሄድ ከመጽሐፍ ቅዱስ የተጋጨ ነው። እንዲህ ስላላየን እንዲህ አናድዝግም፣ እንዲህ ስላላየን እንዲህ ስላልሰማን አናምንም የሚሉ አካሄዶች መጽሐፍ ቅዱሳዊ አይደሉም በጠቅላላው። ለምን ካልከኝ ቅድም ያነሳውልህን ሀሳቦች አነሳልሃለሁ ማለት ነው። ቅድም የተጠየቁ ጥያቄዎች፣ ያልተጻፉ የምታምናቸው ማለት ነው። ያልተጻፉ የምታምናቸው ካሉ ሁሉ ነገር ይጻፍልኝ የሚለው አካሄድ ልክ አይሆንም ማለት ነው። የኔ ጥያቄ ምንድን ነው? ህጻናት ኤክሰፕሽናል ናቸው አልክ። ምን ላይ? ስለ እምነትም፣ ጥምቀትም፣ ቁርባንም ሁሉም ነገር ላይ ኤክሰፕሽናል ናቸው አልከኝ። ማስረጃ አለ ተጻባ በአስተምሮትም ቃል በቃለም አልተጻፈለንም። በሁለቱም መንገድ በአስተምሮትም ቃል በቃለም ይሰማል

ህፃናት ደግሞ አያምኑም ስለዚህ እንዴት ታጠምቃላችሁ የሚል ጥያቄ ነው የጠየቀው እምነት ለህፃናት ብቻ ሳይሆን ለአይምሮ ህሙማንም ሲጀመር ኤክሰፕሽናል ነው ኤክሰፕሽናል ነው ማለት እንዲህ ካላረጋችሁ እንዲህ አትሆኑም ብለን የማንላቸው ማለት ነው ካላመናችሁ ልንላቸው አንችልም ምክንያቱም ለማመን አንተ እንዳልከው ምን ያስፈልጋል መስማት ያስፈልጋል ማስተዋል ይፈልጋል አዎ ይሄ ነገር እንዲ ነው ይቀበለዋለሁ አይ ይሄን ነገር እንዲ ያደለም አልቀበለውም ማለት ያስፈልጋቸዋል ማለት ነው። እነሱ ደግሞ ከዛ ነፃ ናቸው ማለት እንዲህ ሊባልላቸው አይችልም ማለት ነው። ሶ እኛ ህፃናትን የምናጠምቀው ለምንድን ነው? ከእግዚአብሔር ጸጋ ተካፋዮች እንዲሆኑ። ያለ እምነት ይቻላል? አዎ፣ ህፃናት እምነት አይጠየቅንም ማለት ለህፃናት እምነት አይጠየቅም። ምክንያቱም አንተ ራሱ እንዳልከው ኤክሰፕሽናል ነው ያ ክፍል። ግን ሮሜ ማነው ነው ማርቆስ አስራ ስድስት ግን የህፃናትን ጥምቀት ወይም የሚከለክል ነው ወይ ወይም ደግሞ ባለማመናቸው የሚያስፈርድ ነው ወይ ካልክ አይደለም። አንተ ነው ስጠይቅ ምን ብለኸኛል? ያላመነ ይፈረድበታል ይላል እና ህፃናት ይፈረድባቸዋል ወይ ስለአይፈረድም ብለሀኝ ሶ ያመነ የሚለው ህፃናትን አይመለከትም ማለት ነው ጥምቀቱ ማን ነው ፍርዱ ካልተመለከታቸው እመኑ የሚለው ራሱ ሊመለከታቸው አይችልም። ምክንያቱም ለማመን ራሱ ምን ያስፈልጋል? አማኝ መሆን ወይም ለማመን የደረሰ መሆን አለበት ማለት ነው። ያ በሌለበት እመኑ ብለህ ልትላቸው አትችልም ማለት ነው፣ ለጥምቀት እንዲበቁ። ከዛ አንጻር ህጻናት የሚመለከት አይደለም፣ ህጻናትን የሚከለክል ጥቅስ የለም። በአጠቃላይ ሽዮባ ወደ ሁለተኛው ጥያቄ መሄድ እችላለሁ እዚህኛው ላይ ግን ሕፃናትን ይከለክላል ብለህ የምታስብ ከሆነ እንድትነግር ይፈልጋል። አው ማለት እንትን ሆነ ክርክር እንዳይሆን፣ እኔ ያመነ ስለሚ አምኖ ነው ሰው የሚጠመቀው የሚለውን ኮንሰፕት ነው ያለው ብዬ ማምነው፣ አንተ ደግሞ ጸጋን ለመቀበል ኤክሴፕሽናል ኢሹ ነው ለምሳሌ የአይምሮ ህመማንም ሊሆን ይችላል የታመሙ ሰዎችም ሕፃናትንም አይከለክልም የሚል ምክንያት ነው እየሰጠከኝ። እንዲህ ለምንሳ በልዩነት ይዘ ነው አቤት ያመነ ሲል እኔ ኤክሰፕሽናል ነው አልኩኝ ህጻናትን አይመለከትም አልኩኝ ያላመነ ሲልስ አንተ ህጻናትን ይመለከተ ማለት እሱ ሀሳብ አልገባኝም እውነት ለመናገር እኔ አሁን ቀጥታ ያመነ የተጠመቀለውን እኮ ነው ቀጥሎ ያለው ንባብ ምንድነው ያመነ የተጠመቀ ካለ በኋላ ያላመነ ይፈረድበታል አድግ ነው አዎ ስለዚህ ያላመነ የሚለው ህጻናትን ይመለከታሉ ነው። አይነ እኔ ያልኩህ ግልጽ አይደለም። አዎ፣ አሁን እሱን እኮ አላሳመነኝም አልክኝ እኮ እኔ። እሱ የህጻናት ሹን እዚህ ውስጥ አንከትም። እራሳቸውን አውቀው ሙሉ ሰው ሆነው ወንጌል ደርሶላቸው በህሊና ፍርድ የሚፈረድባቸው አሉ። ወንጌል ሳይሰሙ ግን፣ ወንጌል ሰብትተው ያላመኑትን ነው ብዬ ፈታውልክ። እሱም ትርጓሜ። አይ ያምን የሚለውን ለምን አካተትክ ታዲያ አንተ ያመነ የተጠመቀ ሲል ያመነ የተጠመቀ ሲል አካተትካቸውና፣ ህጻናትን ያመነ ስለሚል ይኸው ህጻናትን አታጥምቆ አልከኝ፣ ወይም ማጥመቅ አይገባም ማለት ነው አልከኝ። ስለዚህ አካታችኋል እዛ ጥቅስ ላይ ጥቅሱ ላይ አካተትካቸውና፣ እዛው ንባብ ላይ ያላመነ ይፈረድበታል ስለሚል በእነሱ ላይ ይፈረዳል ማለቱ ደግሞ ትክክል ስላልመሰለ አሁን ደግሞ እናውጣቸው እያልክ ነው የምትፈልገው ቦታ ላይ ህጻናቱን ታስቀውቃለህ የማትፈልገው ቦታ ላይ ታስወጣለህ ነው የሚሆነው አንዱ እንደሱ ከሆነ ያልከኝ አንተ እንደሱ ነው ያልከኝ አይመለከታቸውም ነው ያልኩህ እኔ ማርቆስ አስራ ስድስት ያመነ ሲልም ህጻናት አልተመለከታቸው ለምን ያላመነ ሲልም ህጻናት ን አያካትትም ለምን ካልከኝ ያመነ ሲል ማመን የሚችል ነው ለምሳሌ ሊሰራ የማይወድ አይብላ ሲል የማይወደውን እንጂ የማይሰራውን ሁሉ እየጠቀለለ አይደለም መቼም አይደለም አዎ ስለዚህ ልክ እንደዚሁ ያመነ ሲል ማመን የሚችልን ነው ህጻናትን አይደለም። ህጻናት ማመን የሚችሉበት ሁኔታ ላይ አይደሉም። አምናለሁ አላምንም ለማለት አልደረሱም ማለት ነው። ፍርድ። እሺ፣ መልካም ይቅርታ፣ ስላገኘው ነው ስላገኘው ክን ያቋረጥኩ ከሀሳብ፣ አሁን ሀሳብን ይዤ አለው። ስለዚህ ህጻናት የሚጠመቁት ለመዳን ሳይሆን ጸጋን ለመቀበል ነው ነው። አረ ፖይንቱ መች አልኩኝ እንደዛ ማለት የእነሱ ጥምቀት ከአዋቂ ጥምቀቱ ይለያል። ነው ለመዳን ነው የሚጠመቁት። አዎ የሚያድነውን ጥምቀት ነው የሚያገኙት። የሚያድነው ጥምቀት ግን እነሱ ላይ እንዴት ነው የሚሰራው ከተባለ ለምሳሌ ከሁሉ ሲወለድ አዳማዊ ማንነት ነው ያለው። ያንን አዳማዊ ማንነት የሚጥሉት ህፃናት በጥምቀት እምነት ግን እንዳትጠይቅ፣ እነሱ ላይ ነው የእኔ ሀሳብ። እምነት እሴት አለ እንዳትል ፍርድም የለባቸውም። ፍርዱን ኤክሰፕሽናል አድርገ ፍርዱን ካነሳላቸው በኋላ ወይም ፍርዱን አይመለከታቸውም ካልክ በኋላ እምነቱን ግን ይመለከታቸዋል ምትል ከሆነ አንዱ ጥቅስ ላይ የምትፈልገውን እየወሰድክ ማትፈልገውን እየተውክ ይሆናል። ሀሳቤን ተውኩኝ እኮ የእኔን ሀሳብ በአንተ ሀሳብ እየሄድኩ ነው። ያመኑት የሚለው ህጻናት የሚጠመቁት አሮጌውን አዳም ለማስወገድ ነው እንጂ ለመዳን አይደለም፣ ዳግም ለመወለድ አይደለም ነው አሮጌው አዳምን ማስወገድ እኮ ነው መዳን። አሮጌውን አዳም ሲያስወገድ እኮ ነው እነርሱ የእግዚአብሔር ልጅነትን የሚያገኙት፣ ህጻናት ሲወለዱ፣ ህጻናት አልዳኑም ማለት እሺ። አንዴ ጥምቀት የኃጢአት ስርየት ያስገኛል። ህጻናት ኃጢአት የለባቸውምና ለእነሱ የኃጢአት ስርየት አንልላቸውም። ግን የጥምቀት ትርጉሙ እሱ ብቻ አይደለም፣ ወይም የሚያስገኘን ጥቅም እሱ ብቻ አይደለም። ከክርስቶስ ጋር አንድ እንሆንበታለን አዳማዊ ማንነታችንን እንገፍበታለን ክርስቶስን እንለብስበታለን ጳውሎስ ገላትያ ላይ እንዳስቀመጠው ማለት ነው ሶ እነዚህ ነገሮች ህፃናት ያገኙበታል መዳን ማለት ይሄ ነው ከዚህ ውጭ መዳን የለም ልጅነትን ማግኘት አዳማዊ ማንነትን እንመጣል ክርስቶስን መልበስ እነዚህ መዳን ናቸው መዳን ነው ይሄ ይህንን ያገኙበታል ጥሩ ስለዚህ የማይጠመቁ በአርባ እና በሰማንያ የማይጠመቁ ህጻናት ለምሳሌ በዛ እድሜያቸው በህይወት ባይኖሩ እነሱ መንግስት ሰማያት አይገቡም ሳይጠመቁ እሺ ይሄ ኤክሰፕሽናል ነው እንዴት ካልከኝ ምን ብለኸኛል ህጻናት ለመጠመቅ ሳይደርሱ ቢሞቱን ያልከኝ አይደለም አዎ አዎ ስለዚህ ይሄ ኤክሰፕሽን አለው። እንዲህ ቢሆን እያልን ስለሆነ ማለት ነው፣ እንዲህ ቢፈጠር እያልን ነው። ለመጠመቅ ሳይደርሱ ቢሞቱ ሲጀመር መሞታቸው ራሱ የእግዚአብሔር አሰራር እንጂ እኛ አሰራር አይደለም። ይሄ ፍትሐ እግዚአብሔር ይባላል። እንደ ግል ምን ታምናለህ ካልከኝ አልተጻፈም። እኔ ፍትሐዊ አምላክ እንደሆነ አምናለው። ባልደረሱበት ሁኔታ ልክ በህሊና ፍርድ ይጠየቃሉ ባልስ ያልሰሙት ብለህ ሮሜ እንደጠቀስከው እነዚህም ባልነበሩበት ጊዜ ለምን አልተጠመቃችሁም? ተብለው ከድኅነት ይወጣሉ ብዬ አላምን። አመሰግናለሁ። ዮባ ወደ ሁለተኛው ጥያቄ ልሂድ። እሺ፣ ግን ፈለገ አላችሁ አንድ ሰው ምንም እየተመቸኝ አደለም፣ የምር ስራ እያቆምኩ ግን እያወራሁ ያለሁትና። እሺ፣ እሺ፣ ችግር የለም ሌላ ሰው ካለ ከሌላ ሰው ጋር አዋያለሁ፣ ካለዛ ሌላ ጊዜ ይመጣል ችግር የለም። አንዴ ተሟላችሁ ሲገስት ላይ ካሉ ወንድሞች ካሉ አስገባቸው። የለማ እሺ እሺ ቀጥል። እስከዛ ነው። ካስቸገርኩ ሌላ ጊዜ መመለስ ይችላለሁ። እዮብ ችግር የለም። ያው በደንብ የተሟላ አይነት ወጥ የሆነ ነገር እያወራሁልህ ላይ ዋው ዲስተርብ እንዳላረግ፣ ቴንኪዩ አመሰግናለሁ። ሌላ ጊዜ መጣል ነው። ወደ አራት ጥያቄዎች አሉ። አመሰግናለሁ። እሺ ፎሎ መልሽ ይልሃለሁ። ፎሎ አድርገኛል። አዎ እዮብ ስራ ላይ ነው ነው። እንትን መቀጠል ከቻልክ አንተ ቀጥል። እሺ ትንሽ አሞካል ወንድማችን መሰለኝ። ሌላ ጊዜ ልመለስ ወይስ ልቀጠል? ነው የሚቀጥለው ጥያቄ ሌሎች ከመጽሐፍ ቅዱሶች የምትላቸው ትምህርቶች ካሉ አንሳቸው። ችግር የለውም። አሞ አሞ አለ እንደ ፈለገ አላውቅም። ይገርተ ፈለገ፣ ሶሪ ምን ሆነ ነው ፈለገ ትንሽ ትንሽ ጨጓራ ነው ሰውነው ምን ወንክብኝ ምን ወንክብኝ ወንድም፣ ሌላ ጊዜ ሌላ ጊዜ። ፈለገ አመሰግናለሁ። ሰላማዋኑ ወይ በቃ አረፍታ ጨጓራ እንትን ብሎኝ ጸበል ልጠጣ ነበረ፣ ግን ያው ጾም ስለሆነ ትንሽ ልቆይ ብዬሽ እኮ ነው። ይኸው አይ ጨጓራ ከሆነ በእርግጥ እየባሰ ነው የሚሄዱ ነውእና ጸበለን ብትወስድበት አሪፍ ነው። ሙሙክ ያቀል ጨጓራ እንዴ? በጣም ኃይለኛ ጨጓራ ነው ያለብኝ። ባለፈው የታመምኩት እሱን አይደል እንዴ? የጨጓራ አሲድ ምናምን ተብዬ እኮ ነው። እና እንዴት ማለት ምን አዘዙልህ ምናምን? መድኃኒት ሰጡ ለአስራ አራት ቀን የሚዋጥ አንድ ዝግባ የሚያክል መድኃኒት፣ ከዛን ለአስራ አራት ቀን ዋጥቁት። አሲዱን ያመጣጥነዋል ማለት ነው። አሲድ መብዛት ነበረ። እና ታዩ። ምናልባት ይሄ ምግብ ስትበላ ቁጭ የሚል ከሆነ ቶሎ ማይፈጭ ከሆነ ማቅለሽለሽ ምናምን ካለው፣ ሆዴ መንፋት ምናምን ነገር ካለው፣ ሙቀት ምናምን እዚህ ትኩሳቶች ካሉት እንደዛ ሊሆን ስለሚችል ታየው። እኔ እንኳን ምግብ እንዳልበላ ነው የሚያደርገኝ። በጣም የኔ ደግሞ መጥፎና ምግብ ጭራሽ እንትን አይደለም ብዙ እንድበላ ምናምን አያደርገኝም። በጣም ነው ምፈራው፣ ምክንያቱም የሆነች ትንሽ ነገር ከቀመሱ።